አዲስ አረብ ሀገር የመጣችሁቶች ዛሬ አንዳንድ ነገሮችን አሳያችኋለሁኝ። ብዙ ጊዜ ቅባት የቅባት ስም አታቁም፣ የክሬም ስም አታቁም፣ የቫዝሊን ስሞችን አታቁም፣ የብሩሽ ስም በአረብኛ አታቁም ማለት ነው እና ዛሬ ምንድን ነው ማድረገው መሰላችሁ? እያንዳንዱን ነገር ክሬሞች፣ ምናምን ቅባቶች እንዴት ስክሪን አድርጋችሁ ማሳየት እንዳለባችሁ ሁሉም ነገር አሳያችኋለሁኝ። እስከ መጨረሻው ተከታተሉ ማለት ነው። አያችሁ፣ ለምሳሌ አሁን ቫዝሊን በጣም አስፈላጊ ነው ለኮንትራት ልጆች። ይሄ ቫዝሊን ነው፣ ፎቶ አንሱት። ይሄንን ፎቶ አንስታችሁ ለመዳሞቻችሁ፣ ይሄንን እፈልጋለሁ፣ ቫዝሊን ማለት ነው። ይሄንን ፎቶ አንሱ፣ አሁን እንደዚህ እያየሁ ማለት ነው። ፎቶ አንስታችሁ ለመዳሞቻችሁ ቫዝሊን እፈልጋለሁ ብላችሁ ማሳየት ትችላላችሁ። ብዙ ጊዜ አረብኛ ማታቁቶች አላችሁ፣ ግራ ስለምትጋቡ ማለት ነው እና ሎሽን ምናምን የምትፈልጉ ደግሞ የእጅ ምናምን ለሁሉም ለቦዲያችሁ የምትጠቀሙት፣ ይሄንን እስክሪን አድርጉ። ይህንን ስክሪን አድርጋችሁ ይሄንን እፈልጋለሁ ብላችሁ መናገር ትችላላችሁ። አሳይቻችኋለሁ። አሁን የሚቀረው ምንድን ነው? የትኛው ላሳያችሁ መሰላችሁ? በጣም አሪፍ አሪፍ የሆነውን አሳያችኋለሁ። ይሄ አሁን እንትን ነው፣ የማጁም ማለት ነው። የጥርስ ማጁም ፎቶ አንሱት። ይሄንን አሪፍ ነው፣ የቅርንፉድ አሪፍ ነው ማሳያችሁ። ፎቶ አንሱት። ሌላ ደግሞ አሁን ቅባቶችን አሳያችኋለሁ። ክሬም ከፈለጋችሁ ይሄም በጣም አሪፍ ነው፣ የቫዝሊን ለሁሉም ነገር ለቦዲ ከሻወር በኋላ አሳያችኋለሁ። ቅባቶች ምናምን አሳያችሁ ያለሁኝ የት እንዳለ እየፈለግኩ ነው። ኦኬ ስክሪን እንድታደርጉ ነው። ይሄ ክሬምን በጣም አሪፍ ነው፣ ለፊትም ይሆናል ይሄኛውም። የፈለጋችሁት ብቻ ለፊታችሁ የሚስማማችሁ ተጠቅማችሁ የምታውቁትን እኔ በማሳያችሁ መሰረት ፎቶ ማንሳት ትችላላችሁ ማለት ነው። አሁን ጭቃ ቅባት ቦታ ሄዳ ያለሁኝ የትኛው ቅባት ለእናንተ ተስማሚ እንደሆነ፣ የትኛው ሻምፖ ለእናንተ ተስማሚ እንደሆነ አሳያችኋለሁ። እሺ አሁን ሻምፖ አሳያችኋለሁ። ብዙ ጊዜ አሁን እኔ የምጠቀመው ኖርማል ብዙም ኬሚካል ያልበዛበት ቫቲካ ብትጠቀሙ፣ ቫቲካ እና ስትጠቀሙ ደግሞ አሁን ይህን ሻምፖ ፎቶ አንሱት። ብሩ ርካሽ ነው። ብዙ ጊዜ ድሆዎች ነው የሚገዙት። መጥፎ አይደለም። ትንሽ ትንሽ እያረጋችሁ ቫዲካ ጎጂ አይደለም። ይሄንን ሻምፖ ይሄንን እንትን ፎቶ አንስታችሁ ሻምፖ ፈልጋለው ብትሏችሁ የተሻለ ማሳያችኋለሁ። ከነዚህ ውስጥ እናንተ የምትፈልጉት ለምሳሌ እነዚህ ፓንታን ፓንታን፣ ፎቶ አንስታችሁ የምትፈልጉት የሚስማማችሁ ይሄ ሁሉ ማሳያችሁ። ለምንድነው ቋንቋ ማታቁ ማለት ነው። ቋንቋ ማታቁ ፎቶ አንስታችሁ እንድትጠቀሙ ነው። በነገራችን ላይ ማለት ነው። አሁን ደግሞ ሌላ የሚቀር ነገር አለ። ቅባት አሳያችኋለሁ። ብዙ አይነት ቅባቶች አሉ። ለእናንተ ተስማሚ የሆነውን ፎቶ አንስታችሁ ለእነሱ ትልክ አላችሁ ማለት ነው። ይሄ አሁን ሽታ የለውም፣ ሽታ የለውም። ፈሳሽ ነው። ቫዚን ለእናንተ ተስማሚ የሆነው እዚህ ጋር ሳንሱ ላይ አለ። ፈሳሽ ነው። ማሳያቸው አሁን ከነዚህ ለእናንተ ይሄ አሁን ሽታ የለውም። ኮከነት ነው በጣም ለጸጉር አሪፍ ነው። ብዙ ሴቶች አሪፍ ነው ብለው መስክረውለታል። ይሄም ፎቶ ማንሳት ትችላላችሁ። አሳያችኋለሁ እንትኖች፣ ፈሳሽ ቅባቶች፣ ጭቃ ቅባት ደግሞ ይኸው። ለምሳሌ እነዚህም አሉ። እናንተ የሚመቻችሁ ፎቶ አንሱ። ጭቃ ቅባት ነው ለኢትዮጵያን ጸጉር በጣም አስፈላጊ የሆነው ቅባት ማለት ነው በጣም አስፈላጊ የሆነ ቀበ እሺ፣ ፎቶ አንሱ። እኔ በማሳያችሁ መሰረት ፎቶ አንሱ። እየነገርኳችሁ ነው። እንትን ኮንዲሽነር ምናምን የምትፈልጉ ከሆነ ይሄ አለ። አሁን ለለስላሳ ጸጉር ከሻወር በኋላ ከታጠባችሁ በኋላ የምትጠቀሙት ቫቲካ ክሬም በጣም ለስላሳ ለለስላሳ ጸጉር ነው የሚያስፈልገው ይሄ በነገራችን ላይ ማለት ነው። እም ሌላ ኮንዲሽነር ለጸጉር ኮንዲሽነሮች ናቸው እነዚህ ። እነዚህም ፎቶ አንስታችሁ ኮንዲሽነር እፈልጋለሁ ማለት ትችላላችሁ። ኦኬ ሌላ ደግሞ የቀረ ነገር፣ ለምሳሌ እነዚህ ነገሮች ብሩሾች የማታውቁ ከሆነ ብሩሽ ስክሪን አድርጋችሁ ይሄንን እፈልጋለሁ ማለት ትችላላችሁ። ብዙ ነገር አለ። እናንተ አስፈላጊ አስፈላጊ ነገሮችን አሳያችኋለሁኝ ማለት ነው። ኦኬ እነዚህ ብሩሾች አሳይቻችኋለሁ። ፎቶ እንድታነስ ነው ባይዘ ወይ እኔ እንትን እያረኳችሁ ያለሁት እነዚህ ይህን ነው፣ አይጠቅማችሁም። ለጊዜ ለጺም መላጫ ምናምን ላሳያችሁ መሰለኝ፣ ካገኘሁት የጺም መላጫ ቀለም። መቼስ ሙስተሂል አሌይኩም ያኒ ለመዳሞች ቀለም እፈልጋለሁ ብላችሁ እንትን ምትሉት ይ ቀለም ተራ ነው። ከዚህ ልውጣና ከዚህ ልውጣ። ከዚህም ጋር የሚጠቅማችሁ ነገር የለም። ባይዘው የሚጠቅማችሁ ነገር ካገኘው ግን ሰውርላችኋለሁኝ። ምንድን ነው? ምንድን ነው? ምንድን ነው? ለይሄ ሳሙና ተራ ነው። ሞዴስ ሞዴስ ሞዴስ። አዎ ሞዴስ አስፈላጊ የሆነ ነገር ሞዴስ፣ ታሳያላችሁ ማለት ነው። አያችሁም? ፎቶ አንሱት። አሁን ይሄ ሞዴስ ነው። ብዙ አይነት ሞዴል ሳለ ብቻ ግን እናንተ ይሄኛው ፎቶ አንስታችሁ ላኩላቸው። ፔሬዳችሁ ሲመጣ ምናልባት ቋንቋ ማታቁም የምትቸገሩቶች ካላችሁ ማለት ነው። ይሄም ፎቶ በይበልጥ ይሄኛው እነዚህ ፎቶ አንስታችሁ ብትልኩ ያውቁታል። ኦኬ፣ ሌላ ምላሳያችሁ የብብት ምናምን አው ሳሙና ላሳያችሁ ማለት ነው። ይሄ አሁን ሳሙናው ፎቶ አንስታችሁ ላኩ። ሳሙና የምትጠጣጠቡበት ማለት ነው። ብዙ አይነት ሳሙናዎች አሉ። ባይዘወይ አሁን ይሄ ሳሙና ብጉር ላለባችሁ እህቶች በጣም ምርጥ ነው። ይሄ ሳሙና ብጉር ላለባችሁ እህቶቼ፣ እነዚህ ከምትፈልጉት ሳሙና ፎቶ ማንሳት ትችላላችሁ። እያሳየኋችሁ ነው። ሳሙና አንሱ ፎቶ። ሳሙና የማታውቁ እህቶች ማለት ነው። ሌላ አሁን የማሳያችሁ ምንድን ነው? ራስ ምታት ካመማችሁ ይኸው በነዶል፣ በነዶል ፎቶ አንሱ በነዶል ትጠቀማላችሁ ማለት ነው። ይሄኛው በጭራሽ አትጠቀሙ። መዳሞች እንኳን ቢያመጡላችሁ አትጠቀሙ። ጠቃሚ ጠቃሚ ነገሮችን አሳያችኋለሁ። የብብት መላጫውን አላገኘሁትም። ባይዘው አይዋ ይሄ የብብት መላጫ ፎቶ አንሱት። ይሄ የብብት መላጫ ፎቶ አንሱት። በጣም አሪፍ ነው በጣም አሪፍ ነው። ሌላ ምን ላሳያችሁ ም ላሳያችሁ፣ ሌላ ምንም ነገር የለም። በቃ በቀጣይ በአሪፍ ቪዲዮ እንደምንገናኝ ተስፋ አደርጋለሁኝ። ብዙ ነገር አሳይቻችኋለሁ ለኮንትራቶች፣ በተለይ በቃ በቀጣይ እንገናኛለን። ወዳችኋለሁ፣ አከብራችኋለሁኝ በቃ አሁን ለእናንተም ሚሆን የለም። በነገራችን ላይ እዛ አካባቢ ጨርሻለሁ። በቀጣይ እንሻ አላህ ሁሉም ነገር አሳያችኋለሁኝ። ለነበረን ቆይታ እጅግ አርጌ አመሰግናለሁ። ባይ